እንግዲህ አባባ ለዳኒ ትልቅ ፈተና አዘጋጅተውለታል። ግን በዛ በፈተና ማለትም በእድሉ ወረቀት እንዴት ምን አገኘ የሚለውን አብረን የምናየው ይሆናል። ዳኒ በጣም ፈርቶ ነበር። እናም ግን አንዳንድ ጊዜ ለፍቅር ብለን ዋጋ ስንከፍል ዳኒ አሁን ያገኘው አባባ ያዘጋጁት የእጣ ወረቀት ወድቆበታል ወይ አልፎበታል? ዳኒ አባባ ያዘጋጁለትን ወረቀት በመምረጥም በትክክለኛው መንገድ አራት ሚሊየንም ብር ተከናንቦታል። አባባ መጀመሪያ ላይ ትሁት ስጠይቀው አው እድል ማግኘትም ማጣትም እንዳለ እንድማር እፈልጋለሁ ብለው ያዘጋጁለት ወጥመድ ነበረ። ወጥመዱን በቲና በር ቤት ባለመገኘቱ ልቡ ቢሰበርም አሁን በአራት ሚሊዮን ብር ተገኝቶለታል። ቲና እንግዲህ የቤት ሰራተኛ ሆኚ ተብላ ደም እንባ እያለቀሰች ትገኛለች። እጅግ በጣም ልቧም ተሰብሯል። ቲናን እያሰቃየቻት የምትገኘው ትሁት አሁን ተራዋ ደርሶ ደም እንባ እያስለቀሰቻት ትገኛለች። አቦ አባ ካሊብን አስወጣልኝ አሉት። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደርጋችሁ፣ ቪዲዮን እስከ መጨረሻው ተከታተሉ። ትሁት እንግዲህ ቀጣይ ፓርቲ ይዘመተናል። ዛሬ ቲና የስራዋን እና የእጇን አጊታለች ቲና፣ አሁን ውጡልኝ በማለትም እና አባባንና እንዲሁም ኻሊብን ኮተታቸውን አዘጋጅ ታልቀቁ ስትል ትልቁን ጉብዳ ሰማች። አሁን ልቧ ማመን አቃተው። ቲና የውርደት ካባዋን ለብሳ አሁን ደም እንባ እያለቀሰች ትገኛለች። አባባና ኻሊብን ውጡልኝ፣ ከዚህ ቤት አባትን ይዘህ ውጣልኝ እያለችው ነበረ። ከዛም እሱ አንቺ ጋርና እኔ ጋር ያለው ዶክሜንት ወይም ደግሞ የፈረምኩት ተመሳሳይ ነው ሲላትም ማለት አለች። ይኸው አምጮ አንቺ ጋ ያለው ፎርጅቱ ነው፣ እኔ ጋ ያለው ደግሞ ኦሪጅናሉ ነው ሲላት አባባ እየቀለድክ መሆን አለበት አይደል አለች። የምሬን ነው አለች አሏት። ከዛም ደነገጠችና ማመን አቃታት። እርሳቸው ጋር ልትጣላ ፈለገች፣ ነገር ግን በፍጹም ሊሆንላትና ሊሳካላት አልቻለም። የመጨረሻ አማራጯ ከፊታቸው ተነስታ ክላሷ ገብታ ማልቀስ ነበረ። ዳኒም ደንግጦ ተከትሎ ጥሏት ሄደ ጥሏቸው እነሱን እሷ ጋር ሄዶ እባክሽን ተረጋጊ ያበላሸሽውን ነገር እንዴት ማስተካከል እንዳለብሽ አሁን እረጋ ብለሽ አስቢ ሲላትም ይህም ማበላሸት ነው፣ እድሜ ልክ ሕልማችን እኮ ነው የተበላሸው አለችው። ከዛ እሱን ምንም ማረግ አይቻልም፣ በቃ አበላሽተሸዋል አላት ዳኒም ዋስጠ ዋስጠኝ ዋስጠኝ በማለትም ውሃውን ቀርቶ ሰጣት። አሁን ቲና ማልቀስ ጀመረች፣ ቁጭ ብላ አልጋ ላይ በንደት ቁጭ ባለችበት ሰዓት ትሁት መታ፣ ተነሼ አለቻት። መጀመሪያ ዳኒ ዳጊ ዳኒ ትሁትን ህከችን ሄዶ ይሉሽ እንግዲህ አሁን ያሰብሽው ጥሩ እድል የመሰለኝ ነው ሲላትም፣ ማለት አሁን የቤቱ እመቤት አዛዥ ልትሆኝ ነው ቲና ደግሞ አሁን የአንቺ ታዛዥ ልትሆን ነው አላት። ከዛም አ እንደዛ ነው አለች። አባባና ካሌ ቤት ተመካከሩት፣ ሰራተኛ ሆነሽ እዚህ ቤት ታገለግያለሽ። ከዚህ በኋላ ትሁት እረፍት ማረፍ አለባት። አይ አልፈልግም ካልሽ ደግሞ ውጭልን ሲሏትም እኔ ክችል ገባ አለቻቸው። አው እሱ ካልተስማማሽ ምንም ማድረግ አትችም፣ መውጣት አለብሽ። ከዚህ በኋላ አንቺ ነሽ ጧት በጧት ተነሳሽ ቁርስ መስራትና እኛን ተንከባክበሽ የምትይዥው የቤቱን ስራ የምትሰሪው አሏት ሁለቱም። ኻሊብ መሄጃ አኮ የለኝም ሚስት እኮ ነኝ አለችው። የምን ሚስት አብቅቷል እሱ ድሮ ቀረ አላት። ከዛም አማራጭ ላትም እሽ ብላ መቀበል ነበረ። ሌላው እንግዲህ በጣም በሚከብደ ሁኔታ ትሁትን እዛ ሽንኩርት ስትከትፍ አንቺ ግደፊው አለቻት። ትሁትም በደንብ ስሬ በደንብ ጠቢ ያለች ታስፈራራ ጀመረ። እኔ አደለውም እነሱ ናቸው ያዘዙሽ አለቻት። ጠብቂ አንድ ቀን አለች። አሁን ቲና አባባን ከዚች ለማሰናበት ቆርጣ ተነስታለች። ዳኒ ደግሞ እባክሽን ያስተካከልሽውን ያበላሸሽውን ሳታስተካኪ ሌላ ደግሞ ስህተት አትፍጠሪ በፈጠረሽ አላት። እመንኝ ይህን ሽማግሌ ሳልገለው እኔ ከዚህ በኋላ አልኖርም። አየህ ከዚህ በኋላ ምንም የሚበላሽብኝና እማጣው ነገር የለም አለቻው። ዳኒም ግራ ተጋባ። እባክሽ ተረጋጊ፣ አሁንም መግደል ላይ ነሽ አላት። ሌላው እኔስ እዚህ ምን አረጋለሁ በማለት ወስኗል ዳኒ። ዳኒም ያንን ብር እሰጥሃለሁ ብለውታል። አባባ አባባ አድርግ ያልከኝን በሙሉ አድርጌያለሁ። አሁን እንግዲህ ያንተ ፈንታ ነው አለ አባባ ምን አደረክልኝ ሲለው፣ እንዴ ለቲና ትንገራት ያልከውን አልነገርኳትም መንገር እችል ነበር አለ። እሱን ልክና አዎ ሲሉትም ቀጠሉና፣ እሺ ብሩን አሰጠኝም እሰጥ አለው። ግን ደግሞ ዛሬ አይደለም ነገ ነው አሉት። እሱ ማለት አለ። ግን አንድ ወረቀት ሶስት ወረቀቶች ተዘጋጅተዋል ሲልም ማለት የምን ወረቀት አለ። ከዛም ወረቀቱ ሶስት ናቸው። ሁለቱ በአንተ እድል የተጻፈ እ አንዱ ደግሞ ነፃ ወረቀት ነው አለ። ምን ሁለቱ ብሩን እንደመሰጠኝ የተጻፈበት ነው አላቸው። አዎ አንዱ ነፃ እሺ፣ እሚከብድ አይመስለኝም በማለትም ታስማማ። አባአባ ምናስበው ነው እርግጠኛ ነኝ ሁለቱ ወረቀት ላይ ነፃ ሁኖ ሌላኛው ላይ ብቻ አንዱ አድል ላይ ብቻ ይመስለኛል የጻፉበት። ኻሊብ ይሄንን እንዳዘጋጀ ሲሰማ የአባቱን ተአምር ሰማ፣ ገረመውም። አሁን ቲና በዛ ብትል በዚህ ምንም አማራጭ የላትም። ዝም ብላ ከማልቀስ ወዲህ ምንም ልታደርግ አትችልም። አሁን ግን የከፋ ውሳኔ ወስና አባባን የምታሰናበት ይመስለኛል። ሌላው እንግዲህ በጣም ልቧ ተሰብሮና አዝኖ ያለችው ቲና አካሄዷ፣ መንገዷ ሁላ በጣም አስፈሪ ነገር ነው። ኻሊብ ከዚህ በኋላ እኔ አጠገብ እንዳደርሽም ብሏታል። እናም ቲና ክላስ ቁጭ ብላ እያለቀሰች የነበረችበት ሰዓት ላይ ትሁት ሮጣ ሄዳ እውልሽ ተነሺ፣ ከክላሱ አለቻት። ምን እኮ አንቺ ገረድ እኔን አለች። እንግዲህ ማን ገረድ እንደሚሆን ይታያል። ኻሊብ ቤቱን አጽድደሽ፣ አንሶላ ቆሽሽ የቆሸሸውን አንሶላ ያቺን እጅ ሰውን ቀይረሽ ጠብቂ ብሎኛል፣ አለቻት። ምን እኮ እኔን አንቺ ገረድ እገልሻለሁ፣ አለቻት። ማን እንደሚገድል እናውቃለን። የሰለቸኝ አንቺ ጉራ ነው እመኜ። ከዚህ በኋላ ምን ይሄንም አትነኪም፣ ወይ ውልቅታ ያለሽ ወይ ደግሞ የታዘሽን ታደርጊያለሽ አለቻት። ቲና በንዴት ወጣች። አባባ እና ኻሊብ ወክ እያደረጉ እያለ እኔ ይቺን ልጅ አስወጣለኝ ማለት አልወጣችሁም እኮ አለ ኻሊብ። ምን ኻሊብ፣ ይቺ ልጅ አስወጣልኝ እሷ አዛይ ያለች በፍጹም መኖር አልችልም ካላስወጣልኝ አሉ። ከዛ ሱም እሺ አባባ አለና ተውጭ፣ ገብተው ቁጭ ብለው ቴናም ቁጭ አለች። ከዛም ቀጠሉና ቴና ቁጭ ብላ ነበር ያገኛት። ከዛ ትሁት ነይ ብሎ ኻሊብ ጠራት። ትሁትን ልብሷን አዘጋጅላትና ከዚህ ቤት ውልቅ ከተባል አላት። ቲናም እንደ ኻሊብ ወዴት ነው የሚሄደው? እኔ ኮ ሚስት ነኝ አለችው። አብቅቷል የኔና ያንቺ ሚስትነት። እስከ ዛሬም ሁሉ ጉድሽን እያወቅኩ ነበረ የቻልኩሽ፣ ግን አንቺ በጣም መጥፎ ሰውነሽ። ሀላት እምቢ ሜጃ እኮ የለኝም አለችው። እውነት እንዳልሹ እና እንዳቀርሹ ቤቱ ያንቺ ሆኖ እኛን ስታስወጭን ውጡ ብለሽ እንደዛ ስታንከራት ስታሰቃይን ወይን ነበር መውደቂያችን? ለአንቺ ጊዜ ጥሩ፣ ለእኛ ጊዜ ደግሞ ኖርማል ነው አላት። እባክህን ኻሊብ እባክህን አለችው። ከዛም እባክህን ስትለው እንግዳውስ አንድ ነገር ልንገርሽ፣ ከዚህ ቤት አልወጣም ካልሽ ደግሞ ሌት ቀን ሰራተኛው ነሽ። የዚህ ቤት ስራ መስራት አለብሽ። ትውትስ አለች ይህ የአንቺ ስራ ነው ትሁት እያለች አይ አይቻልም ይህ የአንቺ ስራ ነው እያንዳንዱ ነገር መስራት አለብሽ አሏት ተነገጠች ተናደደች በጣም አሁን ቁርስ ስሪልኝ አሏት ኻሊብ ትሁት አለችበት ግችን ሄዶ ለትሁት ነገራት ከዚህ በኋላ አንቺ ረፍት ማድረግ አለብሽ ጠዋት ተነስተሽ ቁርስ እንዳትሰሪ አላት እንዴት ስትልም ቲና እንድትሰራ ነግረናታል ትችልበታለች ትሰራለች፣ ብለህ ነው። ካልሰራሽ ደግሞ ትባረራለች። ስለዚህ ምንም እንዳታረጊ እሺ። እኔ እሷን አላምናትም የሆነ ነገር ብታበላንስ? እሱን በቅርብ ርቀት ተከታተያት። ሌላው ነገር ደግሞ አልሰራም ካለችሽ ለራሱ ይሰርተሽ ቢ ከራበሽ አላት። እንዴ እናንተስ አለች። እኛ ደግሞ ከውጭ በልተን እንመጣለን። ስለዚህ ግን ተከታተያት አላት። እሺ ብላ ተስማማች። ዳኒ አሁን እንግዲህ በጣም ጨንቆታል። እናም ዳጊላንት አትመጥነህም አለችው። እኔን ለማሸማቀቅ ሞክረሽ ከሆነ አው አትመጥነኝም አቀዋለሁ። ግን ቢሆንም ደግሞ በጣም እወዳታለሁ። እሷም ብኮን እኮ የተሻለ ህይወት እንድትኖር ትፈልጋለች አውቃ ነው እንጂ አላት። ከዛም የተሻለ ህይወት እንድትኖር እሷ ብትፈቅድም ግን ደግሞ በመጥፎ መንገድ ያመጣሁን ያንተ ያልሆነን ገንዘብ ትወዳለች ማለት አይደለም፣ አለችው። ምን ላድርግ ምን ላርግሽት አላት። እኔን አታማክረኛውን ግን ላንተ አትመጥንም አለችው። አዋቃለሁ አላት። አባባ ሁለት ሚሊዮን አራት ሚሊዮንም ብር ምን ልታደርገው ነው ብሰጥህ ብለው ጠየቁት። እርሱም በቃ እድሜ ሄደ? አግብቼ መኖር እፈልጋለሁ፣ በቃ ዳግኔ ራሴ ማድረግ እፈልጋለሁ! አለው። ከዛ አባባም እሺ፣ ከዛስ? በቃ አጋ አገባለሁ፣ የቤት እቃ አሟላለሁኝ፣ ሕይወቴን እኖራለሁ ሲላቸውም፣ ጥሩ ነው፣ በብሩ ያቀድከው እቅድ በጣም ደስ ይላል፣ በማለትም ያንን እንትን እንግዲህ መስፈርት አስቀመጡለት። ዳኒ የመረጠው እውነት ፈጣሪ ያግዞት ያ አራት ነጥብ ብር ነው ወይስ ደግሞ እንዲሁ ባዶ ወረቀት ነው? አሁን ይሄ እጅግ በጣም ያሳስባል። ዳኒ እውነት ያንን ከሁለት አንዱ ነፃ ወረቀት እንደሆነ አባአባ ነግረውታል። ግን እኔ የሚመስለኝም የምረዳውም አባአባ የነገሩት ሁለቱ ነፃ ወረቀቱ ሆኖ አንዷ ብቻ እድል የተሰጠችው ነው የሚመስለኝ ያችን እድል እውነት ፈጣሪ አግዞት ይጠቀምባታል ወይስ ደግሞ ምን ይወጣዋል የሚለውን አብረን የምናየው ይሆናል ማለት ነው። እና ቲና እንግዲህ ከክፋት ብዙ ነገር እንደ ዋጋ እንደምንከፍልና እንደምንታመም ከቲና ተምሬበታለሁ ማለት ነው። አብዛኛችን ጊዜ ክፉ ነገር እናስብና ውጤታማ ይመስለናል፣ ወደፊት እንሮጣለን ነገር ግን መጨረሻ ላይ ተወዳቂዎቹ ሆነን እንገኛለን። ክፋት ሄዶ ሄዶ ያው ክፋት ነው እና ልንጠነቀቅ ይገባል ማለት ነው። ቻናሉን ሰብስክራይብ እያደረጋችሁ ከቪዲዮ ጋር መልካም ቆይታታል